ሪፖርቱ በጣም ትልቅ ነው። ከተፈዋ ዛሬ የምንሰራው ቶልቶሎኒ አለ ቶልተን ይዜ እንደሰማችሁት ነው። መድገም አያስፈልግም። ከፓስታ ውጭ እኔ ምግብ ያለ አይመስለኝም። ትልልቅ የዓለም ባለስልጣናት ክሊንተን ክሊንተን ይሄ ትሬኒንት ይባላል። እዚሁ አምረተን ነው ፓስታ በቃ ፍሬሽ ነው። ቤተሰቦቻችን አሁን ሰዓቱ የእልፍኝ ገበታ ነው። በእልፍኝ ገበታ ሰዓት እስከ ዛሬ በጣም ብዙ ምግቦችን ሰርተናል። ካብሳዎቻችን ሼፎች፣ የተለያዩ ሰዎች እየመጡ ታሪካቸውንም አጫውተውናል። የተለያዩ ምግብ አሰራሮችም አሳይተውናል። ዛሬ የምንሰራው ፓስታ ነው። የተለመደው አይነት ሳይሆን ትንሽ ለየት ያለ ፓስታ ነው። እሱን የሚሰራልን ደግሞ የቤሎ ሬስቶራንት ዋና ሼፍ የሆነው አክረም መሀመድ እዚህ እልፍኛችን ውስጥ ተገኝቷል። ምን ምን አይነት ፓስታዎችን ነው የምንሰራው፣ እንዴት ነው የሚሰራው የሚለውን ከእሱ አንድ በተንሰማለን። እንኳን ደህና መጣት። እንኳን ሰላም ቆያችሁ። በጣም ደስ ብሎናል እልፍኛችን ውስጥ ስለመጣ። ብዙ ነገር ነው የመጣው ዛሬ በዝቶብኛል፣ እቃዎቹን ሳያቸው ምን ያህል ፓስታ ነው የምንሰራው? ፓስታ አንድ አምስት አይነት ፓስታ እንሰራለን። ኢጣሊያን ሆምሜድ ፓስታ ስማቸው ትሬኔንቴ ይባላል። የፓስታው ግብት ስሙ ሲሰራም የተለያየ ሶስ አለው። በቺክን ፔስቶ ይሰራል። በአልፍሬዶ ቴላቴሊ ክሬሚት ሶስ፣ ራቪዮሊ ክሬሚት ሶስ፣ ቶልቶሎኒ አለ። ቶልቶኔዜ ይባላል፣ የጣሊያን ስሙ ነው። ከባባድስ ናቸው። ደግሜ ልጠራቸው አልኩና ያያዙ ብቻ እንሰራቸዋለን። እነዚህ እንሰራቸዋለን። ምን ምን አለ እዚህ ጋ ነገር? እነዚህ ያው ቴላቴሊ አለ፣ ትሬኔንቴ አለ፣ ራቪዮሊ አለ ቶልቶሎን ያለ እነዛ ምንድን ናቸው? እነዚህ ራቪዮሊ ነው። ይሄ ስታፉ ስጋ ነው። የዚህ ደግሞ ስታፍ ሪኮታ ቺዝ ነው። ፓስታ ነው፣ አንድ አይነት ፓስታ ነው። ፓስታ ነው፣ ስታፉ ይለያያል። ውስጡ ያለው ስታፉ ይሄ ሪኮታ ቺዝ ነው። ይሄ ራቪዮሊ የስጋ ናም ኔቶ ነው። አዎ፣ ፓስታ ነበር ይመስላል። አደ አይ አይደለም፣ ይሄ ፓስታ ነው። ስፔሻል የጣሊያን ፓስታ ነው፣ ቴላቴሊ ይባላል። የፈለገ ጊዜ መቆየት ይችላል። በመድረቁ ምክንያት የደረቀበት አንድ ምክንያት አለው። እንደዚህ ሆኖ ደርቆ የፈለገ ጊዜ ያው ለምግብ ጊዜዎች ስለማይሰጡ እንጂ አመት ያህል እንዲሁ ኳሊቲነቱን ሳይቀይር ይቀይር መቀመጥ ይችላል። ያኛው ቅርጹ የሚወጣው እዚሁ ቤት ነው የሚሰራው እዚሁ ነው የሚሰራው። እዚሁ ሰርች ያሳያቸዋለሁ። እዚሁ የሚሰራው ማሽን ይመጣለን ስያኔ የሚገዛው ነው። እስከ ዛሬ ፓስታ የምጠቀመው ማ አንድ አይነት ፓስታ ቀጭ ፓስታ እንደዚህ አይነት ቅርጽ ያለው ፓስታ እንዴት እንደሚሰራና ያለን ቤተሰቦቻችን በው ስለዚህ ስራችንን እንጀምርና ጀመ ፓስታወታ ፓስታው ሊጡ ይሄ ነው እንግዲህ ሊጡስ ምን ምንድን ያለው ሊጡ እንቁላልና ዱቄት ብቻ ነው። ምንም አይነት በአድ ነገር የለው በዚህ ቅርጽ በማውጣት ያሸ ይሄ የዳመጠ ስፔሻሊ ትልቁ የፓስታ ኳሊቲነቱ መታሸት ነው። ትልቁ ነገር መታሸት ነው። እንቁላልና ዱቄቱ መዋሃድ፣ ምንም አይነት የዱቄት እንትን ላዩ ላይ መታየት የለበትም፣ ማት የለበትም። ይታሻል። በቃ በሆነ ያህል በትንሽ በመጠነኛ በአምስት እንቁላል በአንድ ኪሎ ዱቄት እንደዚህ እየተደረገ በዱቄት እየተሰለሰ ውሃ የሚባል ነገር አይነካው። ምንም አይነት ነገር ውሃ የሚባል ነገር ውሃ የሚባል ነገር ከነካው ራሱ ኳሊቲነቱ ይቀንሳል። በቃ እንቁላልና ዱቄት ብቻ። እንቁላሉ የእንቁላሉ ውሃ ነው ከዱቄቱ ጋር ሊያዋህደው የሚችለው። ይሄኛው ማሽን ሳይኖር መስራት ይቻላል። አይ ኖ ኖ ይሄ ውፍረቱ አይሆንማ ሊሆን የሚችለው ቲክነሱን ጠብቆ እየለሰለሰ እየቀጠነ ሲሄድ ነው እንጂ ለምን ወፍራም ነው። በጣም ካልታሸ በጣም ውፍረቱ ምግብነት አይሆንም። እሺ፣ ስለዚህ እኔ ምን ላስራ ምን ልስራ? አንተ ሽንኩርት ከትፈ አዘጋጅልኝ፣ ቦሎኛ መስሪያ። ሽንኩርቱ በጣም ትልቅ ነው። ይሄ ባሮ ሽንኩርት ይባላል። ይሄ ይሄ ነው ሽንኩርት ነው። ሽንኩርት ስለዚህ ከተፈ ቀጠን ቀጠን አድርጌ ልክ ተፈው እሱ ውስጥ ይሰራ አንድ አራት አምስት ሽንኩርት ይወጣል ጣሊያኖች ጋር ነው ያደግከው አይደል ለ27 አመት እነሱ ናቸው ያሳደጉኝ አባቴ እዛ እነሱ ጋር ጥበቃ ይሰራ ነበረ ሬስቶራንት እዛው ይዞኝ ይሄዳል። ፈረንጆቹም እዛው ለምደውኛል። ምን ብለውኛል ያው አባቴ በመጨረሻ ወደ ልፈት ሲሄድ እነሱ እኔ ተቀብለው አሳደጉኝ። ምናሉኝ ያው ሙያውም ቤተኛ መሆንኩኝ፣ ሙያውም ለመልመድ ጊዜ አልፈጀብኝም። እንግዲህ ወደ 27 አመት ያህል ቆይቻለሁ። 10 አመት እንዲሁ ስላላክ ምንስል በጥበቃም መልክ በምንም በቃ እያላኩኝ ሲሉኝ እንደ ልጅ ማለት ነው ያሳደጉኝ፣ እንደ ቤተሰብ እንደ ልጅ አሳደጉኝ። እንግዲህ ከዛ ሙያውን እንድለምድ የእነሱም ፍቃድ ሆነ እኔም ፍላጎት የሆነ የፓስታን ሙያ ይዣለሁ። በጣሊያን ምግቦች ፓስታ አሉ። ያው ጣሊያን ምግብ ስትለው በፓስታ ነው የሚጀምረው። በፓስታ ይጀምርና አሁን ይህ ፓስታ ብዙ አይነት ነገር ነው የሚሰራበት ለላዛኛ ይሆናል፣ ለቴላቴል ይሆናል፣ ለራቪዮ ሊሆናል፣ ለዚህ ለቶልቶሎኒ። ሲጀመር ግን መጀመሪያ በቃ ይሄ ነው ሊጡ። ይሄን ታዘጋጀውና ከዚህ ነው ብዙ አይነት ነገሮችን ደግሞ ጥምብለ። ስማቸውም ይለያያል፣ ዲዛይናቸውም ይለያያል። ስለዚህ በመጀመሪያ ደረጃ ግን ይሄ ነው ምግባቸው ውስጥ በቃ ፓስታ ነው። በቃ በጣም ረጅም አመት ነው፣ 27 አመት ነው። አዎ በጣም ረጅም ጊዜ ነው። ይቺ ዲዛይን ታወጣለች። የምትፈልገውን አይነት ዲዛይን ታወጣለች። በጣም ይሳሰው አ በቃ ይሄ የምትፈልገው ደረጃ ነው። ደሞ አይደለ ትንሽ ሊጥ ነው የተጠቀምከው፣ በጣም ብዙ ነው ነው ብዙ ነው የሚወጣው። በቃ በለንትኑ ስትሄድ ብዙ ነው የሚወጣው። ከእነሱ ጋር ስታደርግ ምን ተማርክ ሌላ ከሼፍነት ሞያ ውጭ? ባህላችን ይለያያል። አለ ማለት ያው እነሱ እንትን ሲሉ ሲያሳድጉ ምን ሲሉ በቃ በጣም እንትን ባለ ሁኔታ ነው። ሲሪየስ በቃ ለራስ እንትን ጠንካራ ሆነ የምታርገው ልጅ። ይሄኛው ቴላቴሊ ሲወጣ ቴላቴሊ፣ አሁን ወደ እንትኑ ወደ ዲዛይናቸው፣ ወደ ቅራ ይሄ ቴላቴሊ ይባላል። ስፔሻል ቴላቴሊ ይሄኛው ሆነ ማለት እኮ ቴላቴሊ ሲሰራ እንደዚህ ነው። ከዛ እንደዚህ ከሆነ በኋላ ይደርቃል። የመቆየት እንትኑ ኳሊቲነቱ እንትን እንዲል እንጨት ይዘጋጃል። በእንጨት ይደርቃል። ከዛ ከደረቅ እንደ ቋንጣ። ይህ አሁን ደርቆ ነው የወረደው። ሲጀመር እንደዚህ ይሰራል። ከዛ ወደ እንጨት ነገር አድርገን እንጨት፣ ንጹህ የሆነ እንጨት ሰቅለን ትንላለን ማለት ነው። ማሞቅ ያለው ወይስ ዝም ብሎ ኖ፣ በራሱ በትበት አየር እንደዚሁ አየር ያገኝና እንትን ይላል በጣም ስለዚህ ዛሬ ገዝተን ሳይሆን እኛ እዚሁ አምርተን ነው። ፓስታ ነው ይሄ፣ ሆሜድ ፓስታ፣ ስፔሻል ጣሊያን ፓስታ ማለት ይሄ ነው። ቤት ውስጥ የተሰራ ፓስታ። አዎ፣ ሁሉም ቤታቸው አምርተው ነው የሚሰሩት ነው የሚበሉት ጣሊያኖች። ጣሊያኖች እንደ ቤታቸው ነው የሚሰሩት። አዎ፣ ጣሊያን ያው የራሳቸው ምግብ ነው እንደ ቤት ውስጥ ማሽኑ ካላቸው በቃ ቀለል አርጎ የራሳቸው ምግባቸው ነው እንግዲህ ይሰሩታል። ይችኛዋ ደግሞ ትሬኒንቴ ይባላል። ለሁለቱ አይነት ነገር ይሆናል። ትሬኒንቴ በምትፈልገው ሶስ፣ የራሱ ሶስ አለው። ትሬኔንቴ ቺክን ፔስቶ፣ አልፍሬዶ እነዚህ ቅርጽ ባለው ወጥተው እንደዚህ ሆነው ይሰራሉ። እነዚህም ያው ይደርቃሉ። ሮ ኳሊቲነቱ ረጅም ጊዜ እድሜ ምንም ኳሊቲ ነው። ይህም በዚህም ደረጃ መስራት ይቻላል፣ የተሻለ እድሜው እንዲረዝም ረጅም ጊዜ አመትም ቢሆን ያው ለረጅም ጊዜ ለምግብ አይሰጥም። እንደዚህ ኳሊቲነቱን ጠብቆ እንዲቀመጥ ይደርቃል፣ እንጂ ቀጥታ ይሄ ለምግብነት መቅረብ ይችላል። ሳይደርቅም ይሆናል፣ እንደዛ ሳይደርቅም መቅረብ ይችላል። የተሻለ ግን ደግሞ ለመሆን አልዴንቲ ሆኖ ስፔሻሊ በቃ ኳሊቲ ነት ጠብቆ እንዲሰራ መድረቅ አለበት። ይደርቃል። ይሄ ትሬኔንቴ ይባላል፣ በዲዛይን ወጥቷል። ለቺክን ፔስቶ፣ ለአልፍሬዶ እነዚህ ናቸው የሚሆኑት። እሺ ፓስታውን ጨርሰናል። አዎ ፓስታውን ግባቶቹን ጨርሰናል። ወደ ወደ ማብሰል ወደ መክተፊያ ና ቢላ ታቀርብልኛለህ? መክተፊያ ላምጣልህ? ቢላ አምጣልኝ። ቤተሰቦች እንዳያችሁት ነው ፓስታው በጣም ቀላል ነው። በዱቄት ና በእንቁላል ብቻ ነው ምንም አይነት ውሃም ወተትም አይገባበትም። ማሽኖ ካለ ቤት ውስጥ መስራት ይቻላል ማለት ነው። ስለዚህ ወደ ሽንኩርቱ እንዴት ነው? ሽንኩርቱ እንግዲህ ትንሽ ትንብላዋል። ያው ትንሽ ተለቅ ብለዋል። ውስጥ ሲገባ ሳት ሲነካ ምልከት ነ እኔ ለአልፍሬዶ ለችክን ፔስቶ እነዚህ ዶሮ ነገሮች ዶሮ ተደርገዋል፣ ማርኔት ተደርገዋል። በጣም ሶፍት ነው። ለዚህ ስላይስ አድርገት ቆርጥና ለነሱ አብሮ ከችክን ፔስቶ ከአልፍሬዶ ጋር ሚክስ ተደርጎ ከፓስታው አብሮ ይወጣሉ። እሺ ስለዚህ ስላይስ አድርገህ ትቆርጠዋለህ። ዶሮው በስላይስ በስላይስ አድርገህ ትቆርጠዋለህ። እንትናን አድርገሃት ውስጡ ያለውን አውጣው፣ አውጣው። ረዳት ያው ያጠፋል። ረዳት ሰንጥቀውና መሀሏን አውጣት። እሺ ባህላዊ ማለት ይችላል። አውጣውና እሺ፣ ላይ ሲያረክ ትንበለው። እንግዲህ ለአልፍሬዶ እና ችክን ፔስቶ አዘጋጅተናል። አውጣው፣ ሙሉ ይውጣ። ምኑን ታዲያ ቀረ? እንደዚያ ነው። ሙሉ ነው። ይሄ ክሬም ነው። ያው እዚህ ጋር አልፍሬዶ እና ችክን ፔስቶ መስሪያ ነው። ይሄ መጥበሻ ላይ እናደርጋለን። ከምን ከምንድን የተሰራው ክሬሙ? ክሬሙ የሾላ ምርት ነው። ስፔሻል የሆነ ክሬም ነው። ቤት ውስጥ ር ለሚሰራው ቤት አይደለም የሚሰራው፣ ከዛ ነው የሚሰራው። ስፔሻል የሆነ ክሬም ነው። ክሬም ትንሽ ስላይስ የተደረገው ዶሮ ላይ ትንሽ ክሬሙ እንደዚህ ይሆናል። ይቀቀልና ፓስታው ይገባልታል። ግማሽ ሶስት መስሪያ ማለት ነው። ቲማቲሙ ልክ ነው፣ ግን ሽንኩርቱን አበላሽተ አሁን እሱን ጥሩ አድርገ ሰርተዋል። ያሻሻልክ ጥሩ ነው። በስራ አጋጣሚ በጣም ብዙ ትልልቅ የዓለም ባለስልጣናት አንተ ጋር መጥተው ምግብን እንደቀመሱ ሰማሁ። እነማን ነው ማናቸው? ነገር ነ በስራዬ ዙሪያ ትልልቅ ሰዎች እንትን ብለዋል። የአሜሪካን ፕሬዝዳንት ክሊንተን ከነ ቤተሰቡ ከልጁ፣ የቀድሞ ማለት ነው የቀድሞ፣ ቶኒ ብሌር የእንግሊዝ የእንግሊዝ ጠቅላይ ሚኒስትር የእንግሊዝ ጠቅላይ ሚኒስትር የቀድሞ እነሱ እነሱ መጥተው ሼፉን ጥሩልኝ ብለው አመስግነውኝ ብለውኝ ተመግበው፣ ከአንዴም ሁለት ቶኒ ብሌር ሁለት፣ እንደው መልሶም ሲመጣ መጣ። ክሊንተን አንዴ ነው። የደቡብ አፍሪካ ጃኮዞማ፣ እንደገና ታሞምቤኪ፣ ታሞምቤኪ እነሱ እነሱ መጥተው ስላም ኮፊ አናንም ራሱ መጥተው ትበየዋለሁ ኮፊ አናን የተባበሩት መንግስታት ድርጅት ረጅም ጊዜ ነው በዛ ሰዓት ስልጣን ላይ ነበሩ። ሲመጡ መኖ ወርደው ጨርሰው አገልግሎታቸውን መጥተው ነው ያለ ጉብኝት ሀገራችን በመጡበት በጣም ብዙ ትልልቅ ባለስልጣናት የደቡብ አፍሪካ ብዙ የአይ ኤም ኤፍ ዋና እንትኖች ብዙዎቹ ባለስልጣናት መጥተው ምግቤን ቴስት አድርገውታል። በጣም ወደውታል። ምን አሉ? በጣም ነው ያመሰገኑኝ። በጣም ነው ያበረታቱኝ። አበርታ ብለው ያላቸውን ነገር በደስታ ደስ ይላል ብላቸው ከትንሽ ነው አዎ አዎ እዚህ ደረጃ ደረሰ። በጣም ብዙ ትልልቅ ሰዎች ምግብ ሲቀምሱልህ በዛ ሲያበረታታ በወቅቱ ደስ ይለሃል። በዛኔ ምንም አትፈልግም አንተ በቃ ምንም ስጦታም አትፈልግም። የእነሱ እንትን አድናቆት በቃ ደስ ይለሃል፣ ያበረታታል። እነሱ ፊት ስትቀርብ ትልቅ ነገር ነው የሚሰማህ በደስታ ይሰማሃል። ቲማቲም አንጨምራት ቲማቲም ቤተሰቦች እንዳያችሁት ውስጡ ያለው ይወጣና፣ በስላይስ ልክ እኔ እንደከተፍኩ ነው የሚከሰሱ። ይህ ነገር እንዳያርብን ፈር ሌላ ምንጨምር ምንድነው እሱ ይሄ ክሎር ማጂ። ሌላ በቃ ሀሳብ ነገር ነው የምንጨምርለት በቃ ያልቆለታል አሁን ፓስታ ፍሬሽ ነው፣ ሁሉ ነገር ምንም እሳት ሞር የሚነካው ነገር የለም። ዳይሬክት የራሱ ቲማቲም ብቻ እቺ ትሬኔንቴ ይባላል። ይሄ እዚህ ይገባል። እዚህ ቢበስል ከለሩ እንዴት ነው ይመጣው? ይሄ ምንም በአድ እንት ነገር አይደለም። ስፒናች ነው ስፒናች ይፈጫል፣ ይቀቀላል፣ አብሮ ይቦካል። ከዱቄትና ከእንቁላል ጋር አብሮ ይቦካል። ይሄ አልፍሬዶ ነው ሶስ ነው። ፓስታው ሲወጣ ይገባል። አንድ ቀለት በቃ ወደ ምንድን ያደርግ ነው? ቀደም ክሬሙን ያደርግ ነው አይደል? ክሬሙን ግን ቺክን ቺክን ክሬሙን አምጣና ትንሽ እዚህ ላይ ጨምረባታ። ይሄ ማለት መጀመሪያ ይጨመር ነው አይደል? ክሬም ስፔሻል የሆነ ክሬም። በቃ በቃ ፓስታው ተንተከተከ። ፓስታው ደረሰች፣ ደርሷል። ይሄ ማለት ነው። አዎ ወደ ሶሱ ይገባል። ስፔሻል ቁመቱ ርዝመቱን ጠብቆ ሳይሰባበር። አልሰባበርም። ፓስ ምንም ይሰባበር ነገር የለም። አንድ ምግብ ብቻ ነው መብላት የምትችለው ብትባል ፓስታ ነው የምትመርጠው ወይስ ሌላ? ፓስታ ነው የምትመርጠው? ፓስታ ነው። ከፓስታ ውጭ እኔ ምግብ ያለ አይመስለኝ በጣም የምትወደው ፓስታ? ፓስታ ነው። አሁን ፐርሚጃ አብሮ ያው መሄድ ነው አብሮ ከዛ እችኛዋን ምንድነውጭ? እቺ የራሱ የቶልቶሎኒ ግባቱ ነው። ከላይ ከሶሱ ጋር አብሮ አንድ ላይ ይሰራል ይሰራል። ካስቴሊ 27 አመት ነው ይሰራ። በጣም ብዙ ሰዎች ነው ያገኘው። ትምህርትም የተማርከው እዛው ነው? እዛው። ከዛ በኋላ ወጥ የት የተሰራ? ቦሌ ክሬፍ የሚባል ትልቅ ሬስቶራንት ነው፣ የጣሊያን ነው እሱ። ምግቡ ምግቡ የጣሊያን ነው። አንተ ነው ሰራው? አዎ። እሺ፣ ከዛስ በኋላ ያ ሊትል ኢታሊ እዛም ሰርታል። አዎ፣ እነሱ እነሱን እያደራጀው እያስተማርኩ፣ እዛ ብዙ እንትኖች ሬስቶራንቶች እያደራጀው፣ በዚሁ በምግብ በዚሁ በጣሊያን ምግብ ነው። ክሬም ያምጣልኝ። የጣሊያን ምግብ ነው። ሁሉም ነገር ጠቅላላ እንትን የጣሊያን ምግብ ነው። አድርግለት። ስፒናች አድርገናል። ስፒናች አድርገናል። ክሬሙ ቅድም እንደተባለው አሁን የምትሰራው ቤሎ ሬስቶራንት ነው? ቤሎ ሬስቶራንት ነው። እንዴት ገባ? ቤሎ ሬስቶራንት ያደራጀውት የማወጣው አለ። ያ 15 አይነት ፓስታ እዛ ተጀምሯል። ይሰራል። 15 አይነት 15 አይነት የፓስታ ዘር አለ። ቆንጆ ፓስታ ቤት 15 አይነት ካለ አንተ ማግኘት የሚፈልጉ እዛ ሄድ ይችላሉ። አዎ እዛ መተው መመገብ ይችላሉ። አምስት ልጆች አሉ። አምስት ልጆች አሉ። ረጅም አመት በዚህ ሙያ ውስጥ እንደቆየ ሰው ልጆች ያለማ ገና ታዳጊ ናቸው፣ ተማሪ ናቸው። እንግዲህ ለወደፊት እንግዲህ ላስተምራለሁ። ፊት ለማስተማር ሰላሳ ዓመታት በዚህ በሼፍነት ሙያ እንዳሳለፈ ሰው በጣም ከባዱ ነገር ምንድን ነው ላንተ? ምን ተማርክበት? ትዕግስት ይፈልጋል። ትግስት ካረክ ጥሩ ነው። ያው ደስ ይላል። ካማለው ከባድ ነው። ረጅም ሰዓት መቆሙ ራሱ ከባድ ፐርሚጃን እናደርጋለን። ፐርሚጃን እናደርጋለን። የሱፐር ማርኬት ቤተሰቦቻችን እጩኝ፣ ቅድም ሽንኩርት እና ቲማቲም ከትፈን ያስገባ ነበርኩ ማለት ነው። ቦሎኛ ሶስ ማለት ነው። ቴላቴሊ ይወጣ እና ቴላቴሊ በቦሎኛ ሶስ ነው የሚወጣው። ሌላስ በምን ይወጣል? እሱ በምትፈለገው ሶስ ይወጣል። ግን ከዚህ ጋር ነው ትክክለኛ ማች ነው ያደረገው። በዚህ ትክክለኛ ሶሱ ይሄ ነው። ስንተኛው ነው ማለት ነው? አራተኛ አራተኛ አራተኛ ፓስታችን እናስገብተናል። ትምህርት ታስተምራለን? ሼፍነት ሆቴሎች ላይ የሄድኩኝ እያደራጀው እነዚህ የፓስታ በፓስታ ዙሪያ ሚኖር አውጥቼላቸው እንግዲህ አስተምራቸዋል ያሉትን ሼፎችን የዚህን ምግብ እንትን አሰራር ልምድ የሌላቸውን አስተምራቸዋል። ሁለቱ በቦለኛ ሶስ ነው የሚሰራው፣ ማለት ይሄ ክሬም አብዛኛው ላይ ይገባል ዋና ሁሉም ላይ አድርገው። አራት አይነት ፓስታ ከአራት አይነት ሶስት ጋር ነው የሰራነው። ቤተሰቦቻችን ሁለቱ ተመሳሳይ ናቸው። ትናሊክረን ሶስ ከሬስቶራንት በተጨማሪ ፕራይቬት ሼፍ ናቸው በየቤቱ ለፕሮግራሞች ነው ወይስ ማንኛውም ሰው? እንደዚህ ለልደት ነገሮች ግብዣም ትልቅ ሰዎች ሚያቁኝ እነሱ ቤታቸው እየሄድኩኝ እሰራለሁ። ቤተሰቦቻችን እንዳያችሁት ነው። እዚህ ጋር አራት አይነት የፓስታ አይነቶችን ሰርተን ጨርሰናል። አንዴ ግን እንዳላስቸግር ስማቸውን ድገምልኛል። ይዛችሁ አጨርኩ አልፍሬዶ ትሬኔንቲ፣ አልፍሬዶ ቶርቶሎኒ፣ ስፒናች ዊዝ ክሬም፣ ቴላቴሊ ክሬሚት ሶስ፣ ራቪዮሊ ክሬሚት ሶስ። እንደ ሰማችሁት ነው፣ መድገም አያስፈልግም። ሰርተን ጨርሰናል። የሚያልቅ ነገር ካለ ጨርስ። እናንተ ጠርቻቸው ልምጠ ነው እንደ እንዴት ነበረ ሩጫ ታዲያ? ከሩጫ የተመጣጠነ ምግብ እንድታገኘ ቆንጆ ምሳ ናቸው። በጣም ነው የሚያምረው። እንኳን ደህና መጣ። አክመል ይባላል። ሴራስን በደንብ አስታውቃቸው ሼፍ አክረም መሀመድ እባላለሁ። ጣሊያን ሬስቶራንት ለረጅም ጊዜ ልምድ ያለኝ ስቲል እየሰራው፣ አሁን ያለሁበት ቤሎ ሬስቶራንት ይባላል። እንግዲህ እናንተም ጋ አገናኝቶኛል ደስ ብሎኛል። አንተ ጋምታ ምን ምንድን ነው የሰራሁ ሰራሁት አራት አይነት ፓስታ ዘር ነው ራቪዮሊ ቴላቴሊ ክሬሚ ሶስ፣ ቶልቶሎኒ ስፒናች ክሬም። ቶልቶሎ ለየትኛው ነው? ቶልቶሎ ሱ ነው። ትሬኔንቴ አልፍሬዶ፣ አልፍሬዶ የሚኪ የጓደኞቹን ስጓደኞች። የትኛውን ንጀምር? በጣም ያጓጓል። ከዚህ በፊት ግን ቴላቴሊ ቶሊ ቶሊ አላየኋትም እስካሁን። እኔ እንጃ፣ ቀመስኩ ይመስለኛ። ስሙ ነው የጠፋብኝ። ያኛው ስሙ ናትሬንቴ። በጣም ነው የተጠበብክበት ፓስታው ላይ

አልቀመስኩም አልቀመስኩም። ለምን መሰለሽ ሮጦ ወደ ምግብ ስራ ነው የገባው። ለእዛ ብዬሽ ነው ቅድካም ነው። የአራዳ ልጅ ነህ። አራዳ እንደ ሲታይ አስታውቃለህ። አራዳ እኮ የስራ ሰው ተፈተፈ ባገኛት እሱ ደግሞ በጣም በተለየ ሁኔታ እዛው አካባቢ ፌመስ የነበረ ፒያሳ አካባቢ ፌመስ የነበረ ሰርቶ ተለውጦ ከልጅነቱ ጀምሮ እያየ ነው ነው አብረን ነው ያደገው። ትክክል መቅመስ የፈለጉ ቤተሰቦቻችን ሌላው ሬስቶራንት መጥተው አሉን። ከዚህም ሌላም የተሻለ ግባቶች አሉ በዚህ በፓስታ ዙሪያ አሉ በብዛት አሉ። አስራ አምስት አይነት ፓስታ ብዙ ግን የሚታወቀው በቃ ወይ የተለያዩ ትዲው ናቸው፣ ተለያይቶ ነው የሚቀርቡት። በሶሳቸው ነው እንትን የሚላቸው ስማቸውን የሚቀያየረው አንድ አይነት ፓስታ ዘር ነው፣ ግን ሶሱን ለወጥከው ቁጥር ስሙም ይለወጣል፣ የ የቴስቱም ይለወጣል። የተሻለ ሆኖ አዲስ ይሆንባሃል በቃ እንትንስ የፋብሪካ ና እዛው ስትሰሩት ስ ጣም ላይ ልዩነት የለ በጣም ልዩነት አለው ይህ ሆሜድ ነው ይሄ በቃ ምንም አይነት ነገር ኬሚካል በአድ ነገር የለውም ሁሉ ነገሩ በቃ ፍሬሽ ነው ጣሊያኖች ራሳቸው አገራችን ላይ የለም አሉ። በእውነት እኛ ሀገር እንደዚህ ፍሬሽ የለም። ለምን እነሱ አንድ ዳቦ ሲነግሩኝ ለሀያ አመት ፍሪጅ ውስጥ እናስቀምጠዋለን አሉ። በሀያ አመቱ አውጥተን እንበለዋለን አሉ። እንደዚህ ግን ፍሬሽ እዚህ አገር በቃ ፍሬሽ ነው አሉ ፓስታው የራሳቸውም እንትን ሆኖ ምግባቸው ሆኖ በቃ እዚህ በጣም ነው አድናቆት እንትን ያሉት በቃ በጣም ሁሉ ነገሩን በጣም አድንቀውታል። በጣም ትልቅ ሰው እነሱ ደግሞ እኔ አድናቆት ማግኘቴ ለእኔ በጣም ትልቅ ደስታ ነው የተሰማኝ። እነሱ እንትን ሆነው በቃ ትልቅ ሲያደንቁኝ ደስ አለኝ በጣም። እዚህ ድረስ ጣፋጭ ምግብ ስላቀረብክለን እኛ በጣም ነው። በተጨማሪ መታችሁም የቀሩም አሉ። መጣችሁ ቴድሮስ አደባባይ። አሁን አራቱን ቀንሰናል፣ አስራ ስንት ና ያለ አልኩኝ። አስራ አንድ ይቀረናል አለፍ፣ አለፍ እያለን እንግዲህ። ቤተሰቦቻችን ዛሬ እንዳያችሁት አራት የፓስታ አይነቶችን ሰርተናል። በጣም ነበር የሚጣፍጠው፣ ተመስክሮለታል። አለ ሼፍ አክረም፣ ከሰላሳ ዓመት በላይ ነው የስራ ልምድ ያለው። በደንብ ብዙ ነገር አጫውተናል፣ ቆንጆ ምግብ አብልተውናል። አስራ አምስት አይነት የፓስታ አይነቶችን እንሰራለን ያሉ ሌሎችም አሉ። እኛ አስራ አንድ ይቀረናል ሚኪንዳ፣ እናንተ ደግሞ አስራ አምስቱንም ከቴድሮስ አደባባይ ወደ አራት ኪሎ መሄጃ ጋር ቤሎ ሬስቶራንት አለ እዛ ሄዳችሁ መቅመስ ትችላላችሁ። የሼፍ አክረምን ሞያም በደንብ ታጣጥሞታላችሁ። ዛሬ በጣም እናመሰግናለን። እኛ ጣጥመናል። እናመሰግናለን። በጣም ቆንጆ ነው።